እያረክሽም እያረግሽም፣ ያለሹ ነገር ምንም አልገባኝ አላቅም። በቃ አባ ፈልገኝ ነው። ኪሩቤል። አቤት ጋሼ። አንቺ ምን አልጠራሽ? ኪሩቤል፣ አልገባኝም ሲያሽ ኮ ምንም ምታወቂያት መሲ ኪራና ክብሮም በአንቺ ምክንያት ይሰጣሉት። እውነት ነው ው አንቺ፣ ስማው። መቼስ እስካሁን ከሰማውት አይከብደኝም። ማንም የማያውቀውን ሚስጥር ለአንቺ ነው መናገር የምፈልገው። ማለትም ከኪራ ጋር ያለሽን ቅርበት ስለማቅ፣ ማለት እሺ። ጋሺ አስቴርዬ የካንሰር ታማሚ ናት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ወድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በእግዚአብሔር ፍጹም ሰላም በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ ያልኩኝ። ዛሬ እንግዲህ በተወዳጁ የጽናት ድራማ ነው የመጣሁት ማለት ነው። ቤተሰብ ያልሆናችሁ ላይክሸር እያደረጋችሁ ቤተሰብ ሆኖ ሰብስክራይብ እያደረጋችሁ ማለት ነው። ነባር ቤተሰቦችም ደግሞ ስለምታበረታቱኝ ከልባ አመሰግናለሁ። የተለመደው ድጋፋችሁ አይለየኝ እያልኩኝ ዛሬ በጣም አሳዝነውኛል ማለት ነው። የጽናት አባት እጅግ በጣም ያሳዝናሉ። የኪራ አባት ደግሞ እንግዲህ ጽናትን ልክ እንደ ቤት ይሆኑባት ማለት ባይቻልም ግን ደግሞ እያንገላቷት ነው ማለት ነው። ጽናት እንግዲህ ቻይው ብለናል። ዛሬ ምን ላይ ናቸው፣ ምን እየተካሄደ ነው የሚለውን አብረን እናያለን ማለት ነው። እንግዲህ የጽናት አባት ወደ ሀገር ሊመለሱ ነው ማለት ነው። አንጀት ነው የሚበሉት። ግድራማም ሆኖ ግን እኔ አንጀት የነ ይበሉኝ፣ ምንም ማድረግ አይቻልም ማለት ነው። በጣም ነው ያሳዘኑኝ። ግን ደግሞ የኪራ አባት ደግሞ በተቃራኒው እንግዲህ መስዋዕት እያስከፈሉ ይገኛሉ ማለት ነው። ጽናትን እንደገና ደግሞ ያው እንግዲህ የኪራ እናት ደግሞ እንግዲህ የካንሰር ታማሚ መሆናቸውን እንግዲህ ኪራ አያውቅም። ነገር ግን ደግሞ ኪራ እንግዲህ ሌላ አዲስ ሚስት መጣለታለች ማለት ነው። እስኪ አብረን እና አብረን እንይ ዛሬ እንግዲህ እንግዲህ ሳታጭልና አትቀርም ብሎታል ኪራን። ምን አለ ኪራ፣ ሚስት ና እዚያ ከተማ ቆይታ የመጣች ልጅ አለች። ኪራ ማ ደግሞ ምንሆና ነው ጭራሽ፣ በደላላ ታስፈልግልኛለች እንዴ? ኪራ የማታውቀው ነገር ስላለ ነው። ስለዚያ ነው በተደጋጋሚ አለም ህንልይ የምትልህ ትለዋለች። እና ሌላ ጊዜ እንደሚነግረው ና ለሱ ያለትን ስስት ማየት እንደምትፈልግ ሲነግረው፣ እንግዲህ እኔም እናቴ ናት በማለት መልሷል ኪራ። እናም እንደዚያ ካልህ ባላት ሰዓት አስደስታት ሲል ይነግረዋል። አባቆይ ምን ማለት ነው ባላት ሰዓት ማለት? ሲለው እንግዲህ ማለት እኔ እና እናትህ አንድ እግራችን ወደ ጉድጓድ እየገባ ነው በማለት አስረድቶታል። ኪራም ጊዜው ስላልደረሰ ነው እንጂ እኔም ምን የምላት አለች ሲል እንግዲህ አለው። ማለት ነው እናም እንግዲህ ተናገር ያለሁ ጊዜው ወርቅ ነው ለእናትህ ደስታ ስትል ኑር በማለት እንግዲህ የጊዜ ገደብ ሰጡት። ተነስቶ ሄደ። ኪራ ግራ በመጋባት ውስጥ ቁጭ ብሎ አባ ምነካው እንደዚህ ተናግሮኝ እኮ አያውቅም በማለት ተናገረ። ኪራ በነገሮቹ ግራ ተጋብቷል። እናም ወደ ክላስ ገብቶ ጋደም ብሎ እያለ ጽናት ትመጣለች። ጽናት መጣ ከኪራ ጎን አረፍ ስትል የእኔ ድንቡሽውሽ በማለት ተቀበላት። ኪራ ስትለው ወይ ምን ሆነ ነው? ቆይ ከአባት ጋር ተጣላችሁ እንዴ? አረ በፍጹም፣ ቅድም እኮ ሳሎን ሆኜ ሰምቻለሁ ሲላት፣ እንግዲህ አላትና ጽናት እቅፍ አድርገኝ ሲላት፣ ቆይ መራራቁን ሳለም ብን ለምደው ይሻላል ትለዋለች። እናም ቆይ መቼ ተቀራርበን ነው የምንራራቀው ማለት እና ቆይ ፅናት ቅድማ ባ አግባ ስለሰማሽ ደብሮች ነው? አላት አይ አይደለም ሃለች እና ደሱ የሚሆን ነገር ኣለውለ ኪራ እኔ አባት የማዋሸት በጣም እየደበረኝ ነው ስትለው በቃ እውነቱን ነገር ያቸው ኪራ ርምን ብዬ ትምህርቴ ማቋረጥ ንስሽ ግን ከንተ ጋር ፍቅር መጀመርን ግን በፍጹም አልሞከረም። አለችው። እናም እዚያ ነገሮቹን አቋርጣ እንግዲህ ደግሞ ከሀገሬ ስወጣ ወንድ ለምዳ ነው ወንድ ምናምን ብዙ ነገር ነው የተባልኩት ያንንም ማለት አልፈልግም። እናም ነገሮቹ ለኪር አልገባውትም። እያደረግሽ ያልሺው እያለ እያለ እንግዲህ የኪር አባት ድንገት ከፍቶ ከተፋለ። ጽነ ደነገጠች። እናት ታወጣች። አባ ፈልገኝ ነው አለ ኪራ በመደናገጥ። እናም ይህ ኪራ አባት ለእናት ደውልላት ብሎ ወጣ። ኪራ በመናደል ሽት በማለት እንግዲህ አልጋውን እየመጣ ቁጭ አለ። የኪራ አባትም እንግዲህ ለክብሮም ደውሎ እንግዲህ ያው ክብሮም እንግዲህ ሁሉንም ነገር እንደነገረው እንግዲህ ተናግሯል ማለት ነው። ያው ኪራ ጋር እንደተጣሉና ክብሮም እንግዲህ የጽናት ክብሮምዬ ክብሮምዬ ያልነው ታስታውሱታላችሁ። ስለዚህ ያው ያለውን ነገር ነግሮታል ማለት ነው፣ እያንዳንዱ ነገር። ስለዚህ ነገሮቹ በጣም ወደሚያስጠላ ነገር እየሄዱ ያሉ ይመስላሉ ማለት ነው። ምክንያቱም እንግዲህ ከኪራ ጋር እየተጣሉና በሰዓቱ ለምን እንዲህ አይነት ድራማ ሲሰራ አልነገርከኝም? እያለ እየተጸጸተ ይገኛል ማለት ነው የኪራ አባት እና መልሼ ልደውልልህ ብሎ ኪራ ብሎ በሚጣራበት ሰዓት እንግዲህ ጽናት ከተፍ ትላለች። አቤት ጋሺ ስትል እንግዲህ አንቺን ማንጠራሽ ኪሩቤል እናልኩት የጅና ጥሪው በማለት እንግዲህ አገላምጧት ልኳታል ማለት ነው። ትንሽ ይደብራል። እኔ በዚህ ድራማ ላይ ጽናት አሳዝናኛለች። እንግዲህ ኪራም አቤት አባ ብሎ ሲመጣ ምን ነው ችግር አለ እንዴ ሲለው እንግዲህ አልገባኝም አባ በማለት ግልጽ እኮ ነው በአንተና በክብሮን መካከል አለመግባባት ተፈጠረ፣ ምንድን ነው ምክንያቱ ሲል ይጠይቀዋል። ምንም ያው ሁለታችንም ጎረምሶች ስለሆንን ብሎ እንግዲህ ለማስተባበል ሲሞክር መዋሸትህን አቁም አለው። እናም በጽናት ነው የተጣላ ነው ሲለው፣ እንዴት በአንዲት ሰራተኛ ምክንያት ያሳደግኩትን ልጄን ታስቀይምብኛለህ? በማለት ተናገረው። እናም ኪራ በቃ አባቷን ያስክላት አደለ እንዴ? ምን አገባት ወንድማማቾች መካከል በማለት እንግዲህ እናም አንገቱን ደፍቶ የሚቅለሰለት ሰው አልወድም ብሎ እንግዲህ እኔ አባትን ታውቀኛለህ ብሎት ጥሎት ሄደ። ኪራ ተጨናንቋል። እኔ ከኪራ በላይ ጽናት ናት ያሳዘነች። ኪራም አይ ጽናት መከራሽ ይ ምን አባቱ ብሎት ይሆን እያለ እንግዲህ ሌላ ጣጣ በማለት በማምሰልሰል ቁጭ ብሏል። ወደ ጽናት ወደ ኩሽና ይሄዱና ስሚ አንቺ አላት የኪራ አባት ጽናትን እንዴት ወንድማማቾች መሀል ወንድማማቾችን ታጣለያለሽ። ሲያሽ እኮ ምንም የምታውቂያት መሲም ኪራና ክብረውን በአንቺ ምክንያት ነው የተጣሉት እውነት ነው ሲል ጠይቃት፣ ጽናትም አው አለች። አንቺ ሲጀመር ምን ከስራሽ ውጭ ወሰደሽ እነሱን ከማጣላት ድረስ የደረሽው በማለት ጽናትም በጣም ይቅርታ አለች፣ አንገቷን ደፍታ። ስምኛለሽ እኔ እንደ አህያ ጦት ሁለት የሆኑ ልጆችን ሰው ሲነካብኝ አልወድም፣ እናደዳለሁ። ቢገባሽ ደግሞ ከና አባቶች መያዛችን ትልቅነት ነው፣ ይገባሻል ሲል ተናገራት። ኦ ማይ ጋድ ጽናት፣ ለምንድን ነው ግን ነገሮች እኔ ላይ እንደዚህ የሚበላሹብኝ? ቆይ ለምን? በማለት እንባዋን እያፈሰሰች ኩሽን አቁማ ስታለቅስ ታሳዝናለች። ጽናት በጣም ታሳዝናለች። አባቷ ኩርትም ብለው ክላስ ፍራሽ ላይ ቁጭ ብለዋል አቤት ጋሽ ብሎ ሄደ ኪራ በደና ነው የፈለጉኝ ጋሽዬ አለ አዎ ልጅ እንግዲህ እኔም ልጄም በቤተሰባችሁ ላይ ጫና እንደፈጠርን ደግሞ ደግሞ የሀገር ቤት ይዣት የመጣት ጥሪት ሌባ ወሰደብኝ፣ ሲለው እንዲያ አባባ፣ ምን ማለት ነው? መወለድ እኮ ቋንቋ ነው። ደግሞ እንግዳ መቀበል ባህላችን አይደል? ሲል ተናገረ ኪራ። እናም እሺ ልጄ፣ እኔ አንተን የፈለግኩህ ወደ ሀገሬ ለመሄድ መሳፈሪያ ብር እንድሰጠኝ ነው። ደግሞ እኔ ከዚያ ሄድ በኋላ የምትፈልገውን እልክላለሁ። ልጄን ከምትሳቀቀብኝ ተሳቀቀች እኮ ልጄ በማለት ተናገረ። ኪራም አረጋሽ አይ እንደዛ ይበሉ ቤቱ እኮ ነው በማለት ተናገረ። ልጄ ድምጿን እንጂ አይኗንማ ላይ በማለት ሲነግረው፣ እናም እንዲተውና ልጄንም በሰው ሀገር አንከራተትኳት ሲለው፣ ኪራም እኔንም አያስጨንቁኝ፣ ሌላ ነገር ካለ ደግሞ ይንገሩኝ ሲል ይጠይቃቸዋል። ምንም ነገር የለም፣ ብቻ በጠዋት ትኬት ቁረጥልኝ ወደ ሀገሬ ሊሄድ ሲሉ ቆይ ግን ያስቀየም ንውረት ነገር የለም አይደለም አባቴ አለ እድል የሆኖ ነው የጽናት አባት የጽናት እናት ባት ሞትብኝ፣ ልጄማ ትንከራተትብኝም ነበር ሲሉ ተናገሩ ኪራም የቻለውን ያህል ልጃቸውን ሊንከባከብ ጽናትንን ይንከባከባታለሁ በማለት ቃል ገባላቸውና ተነሱ። ራት እንብላ ሲላቸው በቅርብ ሰዓት ነው የበላሁት፣ አላሰኘኝም በማለት ይመልሳሉ። እናም ለእርስዎ ተብሎ የተለየ የሚሰራ ነገር እንደሌለና ና የቤት ያፈራውን አብረን እንቅመስ ሲሏቸው እንግዲህ የጽናት አባትም ከተቀመጡበት ብድግ ብለው ወደዛ ሄዱ። ጽናት አባቷን ቅፏ አድርጋ አባቴ በጣም ነው የምትናፍቀኝ፣ እሺ እያለች፣ እኔም ልጄ በአይኔ ውልት ይብኛለች፣ እንዴት አባቴ እንደምችል አላውቅም፣ ምን አባቴ ይሻለኛል? አይዞሽ ሲሏት፣ ጽናትም አባዬ የመጨረሻ እኮ አስመሰልከው፣ በቃ እንግዲህ አለች እና አባቷ እንግዲህ እሱ የምታምኘው አምላክ ይጠብቅሽ እንጂ ብለዋት እንግዲህ ሲሏት እምሩና ኪራ ደግሞ እንግዲህ መኪና እንዳያመልጠን ተሰነባብታችሁ ጨርሳችሁ? ሲሉ ጠይቃቸው፣ ሰላም ተባብለው አይዞሽ ተባብለው ተለያዩ። የፅናት አባት ወደ ሀገራቸው ሄዱ። ፅናት መጥረጊያውን ይዘው ወደ ሳሎን ስትሄድ የኪራ አባት ቁጭ ብለዋል። ስራ ማደሩ ጋሼ ስትል እንግዲህ ነይ እስኪ ቁጭ በይ ሀሏት ሰላምታም ማታ ተቆጥቼ ስለተናገርኩሽ ይቅርታ አሏት። አረ ችግር የለውም ማለት ጽናት አንድ ነገር ላማከርሽ እፈልጋለሁ እኔን በማለት ደነገጠች። ከልብሽ ሆነች እንድታዳምጪኝ ይፈልጋለሁ፣ ለአንቺም ቆራጥነት ይፈልጋል ብለው እንግዲህ እሽጋሺ ምነው ግን ችግር አለ እንዲህ ስትል አሁን መነግርሽ ነገር የአንችን ቆራጥነት ይፈልጋል ዝግጁ ነሽ ብለው እንግዲህ የኪራናት። ማንም የማውቀውን ሚስጥር ላንቺ ነው መናገር የሚፈልገው ብለው እንግዲህ ማለትም ከኪራ ጋር ያለሽን ቅርበት ስለማውቅ በማለት እንግዲህ አስቴርዬ የካንሰር የካንሰር ታማሚ ናት በማለት ለጽናት መርዶን ነገራት። ጽናት ደነገጠች እና ማተበች እና መሰቃየት ከጀመረች አመታት እንዳለፏትና ግን ልጄ ኪራ ከሰማ መንፈሱ ይጎዳል ብላ ስለፈራች አልነገረችውም። እናም አገባ እያለች የምትጨቀጭቀው ሳልሞት ወጉል ቢላ ነው አላት ጽናት። ጽናትም በጣም ጠንካራናት ናት አለች። ሲያማት ራሱ እሱ ፊት ከሆነች ወጥ ነው የምታደርገው አላት። እናም ኪሩቤል እንዲያገባ እባክሽ እርጂው አላት። እሺ እኔ እንዴት ልረዳ እችላለሁ አለች። እናም አንዲት ልጅ አለች፣ እሷ ትመጣለች፣ እንዲዋደዱ አድርጊያቸው አላት። ጋሽ ይቅርታ ይህንን ማድረግ አልችልም፣ ሀላት አለችው ትች ያለች ፅናት። ክብሮም እንደነገረኝ በጣም እንደምትዋደዱ አውቃለሁ። እናም ሴት ነሽ፣ ብልሃተኛ ነሽ፣ በምትወጂው አምላክ ልለምንሽ ሀላት እኔ ይህን ማድረግ ይከብደኛል አለች ፅናት። ምክንያቱም እኔና ኪራ ብላ ስትጀምር አውቃለሁ፣ ብዙ ጊዜ እንደምትጣሉ አውቃለሁ ግን እየለመንኩሽ ነው። ገንዘብ የሚያስከፍል ከሆነ እኔ እከፍላለሁ በማለት ኧረ፣ እኔ ገንዘብ አልፈልግም አለች። ቆይ ግን ኪራ ልጅቷን ባይወዳትስ አለች። ይወዳታል፣ በጣም ነው የሚወዳት። ፀባይ ያላት ልጅ ናት፣ ለቤተሰባችንም ትመጥናለች ሲል ተናገራት። እናም በደንብ እንድታስብበት የሳቃችን ምንጭ የሆነችው አስቴር ልትሞትበት ነው ብሎ ተናግሯት ተነስቶ ሄደ። ጽናት አዘነች። ለምንድን ነው ግን ከኔ ላይ የሁሉ መከራ እየበዛ ያለው በማለት ፈጣሪዋን አማረረች፣ አለቀሰች። ጽናት ጽናት ግራ በመጋባት ውስጥ ናት። እውነቱን ለጋሽ ልንገረው ብላ በምታስብ ሰዓት የኪራናት ደግሞ በሞት እንኳን በማይምር ሕመም ውስጥ መሆኗን ስታስታውስ ተመልሳ ቁጭ ትላለች። ግራ ተጋብታለች። እናም ምሩም ዘመኑን ልካድልሽ፣ ምን ሆነሻል ብለ በምጠይቀት ሰዓት እንግዲህ ስለ አባቷ እንደምታስብ ትነግራታለች። እናም ምሩም የዋሸሽኝ ነው አይደል ስትላትና ይህን ሁለት ቀን በጣም እንደተቀየረች ስጠይቃት ናፍቆት ነው መሰለኝ ለዚያ ይሆናል እያለች ሸፋፈነች። እናም በሁሉም ነገር ከጎኗ እንደሆነች ነግራት ትነግራታለች። እምሩ ለጽናት ጋሽም እንግዲህ እስኪ ቁጭ በይ ብለው እኔ የልጄን ነገር ባይሆንብኝ ተረድቼሻለሁ። እናም እሱ የመረጣትና የወደዳትን ቢያገባ ይሻላል ብዬ ነው ብላ እንግዲህ ስትለው፣ እኔ እኮ በመካከላቸው ፍቅር እንዲፈጠር አድርጊ ነው ያልኩሽ ይላታል። እናም ኪሩቤል በሕይወቱ የሚወዳት ሴት ካለች ቢራው ያረጋግጡ ይሻላል፣ ወይም ቢናገር ይሻላል በማለት እንግዲህ እና ልጅቷን ግን ያውቃቷን ስትል ትጠይቃለች። እናም የኪራ አባትም እንግዲህ የሰው ክብሮቷ፣ ትትህናዋ፣ ቁመናዋ ብት ልዕልት ናት እኮ ሲል እንግዲህ ይነግራታል። እናም ኪራን ጠይቃ እንዲያው ከሌላ ሴት ጋር ፍቅር ከጀመረ ማረጋገጥ አለብኝ ትለዋለች። እናም ዝም ብለሽ ነው የምትጨነቂው። እንዲሁ ከሻምበል ጋር የስጋት ትስስር እንዲኖረኝ ፈልጌ ነው። በዚህ ጉዳይ እርጅን እንጂ የማላረግልሽ ነገር የለም ሲል ይነግራታል። እናም የምትቋቋምበትን ገንዘብ እሰጥሻለሁ ሲል ይነግራታል። እናም ህፃናት ምንም ነገር እንደማትፈልግና የነሱ እቅድ እንዲሳካ እንደምትመኝ ትነግረዋለች። እናም እያንዳንዱ ነገ